ምን እያልክ ነው? ምን አልኩ? ምን ተናገርኩ?

ባለጌ ቆሻሻ፣ በጣም ባለጌ ነኝ አይደል? አዎ፣ በቃ እኔ ማለት ነው፣ ባንቺ በቃ ቤት በቃ

በግድሽ ተመርጫለሽ። ማን እንደምትወጂ ማለት ነው እንታይ ያለን እሱ። ግን እኔ ሴትዮ እዚህ ቤት እንድትመጣ ድርሽ እንድትል አልፈልግም። እሱ ወንድና ሴት ይለያል በቃ እኔም ያንን ይቅርታ ያልኳት አውቄ ነው፣ ሳስመስል ነው እንጂ እስከ ጭራሹም እንድትመጣ አልፈልግም። አንተ ብቻ እኮ አይደለህም ወንድ ጌታዬ። አንተ ብቻ እንደዚህ ምድር ላይ ያለህ ወንድ እህ፣ ንገረኝ። ወንዱ አንተ ነህ? ምንም ወንድም ወንድ ሴት የማዘዝ ስልጣን ያለኝ ይሄ ነው። በታዘዝ ትቀራለህ። እቺ እንጠልከ ደግሞ ካንተ ጋር ኖር አልችልም ትቀራለህ። ገባህ? ስለዚህ ማለት ነው እኔ ደግሞ ስንት ሚለምን እሱን እንኳን ምንም አደርግሽም እኔ ነኝ